በዛሬው ክፍል ጥያቄችን የምናየው ሸካችን ከሐጅ ስነ ስርዓት ጋር በተያያዘ ብዙ ጊዜ ያው ሴት ልጆች ሀይድን ለማቆም መድኃኒት ይጠቀማሉ። ብዙ ጊዜ ያው የሚመጣው ይሄ ጥያቄ ጾም ላይ ይመጣል። ጾሙን ለመጸም ሲሉ ያስቆሙታልና፣ ሐጅም ላይ ያው እንግዲህ ተያዥነት ነገር ስላለው ይሄን መድኃኒቶች ተጠቅማ ሀይድን ማስቆም ትችላለች ወይ የሚለውን እንመልከት። እሺ። ቢስሚላሂ ረሕማን ረሒም በመሰረቱ ተፈጥሯዊ ነገሮችን ከመነካካት መቆጠቡ ነው የሚመረጠው። ምክንያቱም አላህ ስብሃነሁ ወተዓላ ሁሉን ነገር በሕክማ በጥበብ ነው የሰራው። ጣልቃ መግባት ወርሃዊ ደም ሆነ ወሊድም እንዳይመጣ ማድረጉ በሂደት ለጤንነትም ጠንቅ ያመጣል፣ ይዛባ ያ እንዳይሆን ባለበት መተው ነው። ሐጅ ስራ ጋር እና ኦምራ ጋር ብዙም ያስቸግር ነገር የለውም። ደም ያለባቸው ሴቶች ማለት ነው። እና የተወሰኑ ቀናቶችን መጠበቅ ነው ከመጣባቸው። ካልመጣም ያው አልመጣም። ከመጣ ግን የተወሰነ የአንዳንዶቹ ምናልባት ረዘም ያለ ጊዜ ሊጠይቅ ይችላል። አብዛሀኛው ግን ከአምስት ወይም ከሰባት አያልፍም። እና ያንን ጊዜ ጠብቀው ጠዋፍ ላይ ብቻ ነው የሚቆጠሩት እኮ ሌላውን ስራ የእጅ ስራ በሙሉ መሳተፍ ይችላሉ። ስለዚህ ሐጅ ስራ በሁሉም እንቅስቃሴ ክልክል ነው የሚል ግንዛቤ ያላቸው ናቸው የሚረባበሹት። ጠሀራ የማይጠይቀው ብዙ ነው። ጠሀራ የሚጠይቀው ጠዋቢል ቤት ብቻ ነው እና ጠዋቢል ቤት እንግዲህ አንድ ሰው ለምሳሌ ሐጅ ተጀመረ የመጀመሪያ ሲደርስ ጠዋፈል ቁዱም ነው ሱና ነው ቢቀር ምንም ችግር የሚያጎለው ነገር የለም ማለት ነው። ከዛ በኋላ ሚና ሚናህዱ ያድራል የመጀመሪያው ስምንተኛው ቀን እዛ ሄዶ ማደር ያው መናሲክ ተጀመረ ማለት ነው። እዛ ጧራ ብትሆንም ባትሆንም ምንም ችግር የለም። ነው የሚቀጥለው ቀን ዘጠነኛው አረፋ ትሄዳለች። አረፋ ያው ምድረ በዳ ነው፣ ሜዳ ነው፣ ድንኳን ብቻ ነው ያለው። መስጂድ ተመግባት ብቻ ትቆጠባ ላይ መስጂድ ያለ እዛ ኸይማ ሆና ያው ዚክሯን ባዲዋን ማድረግ ትችላለች። ምንም ችግር ምንም አይከለክልም ማለት ነው። ከዛ ተመልሶ ሙዝ ደሊፋ ነው የሚያድሩት። ሙዝደሊፋም እንደዚሁ ሜዳ ነው። እዛው ዚክርና ኢባዳዋን እያደረገች መቀመጥ ይችላል። ሶላት አተሰግድም ሌላም ስራ የሚጻረር ነገር የለም ማለት ነው። ከዛ ያው መልሳ ሚና ትመጣለች። ሚና ለሶስት ቀን ወይ ለሁለት ቀን ታድራለች። ምንም ችግር የለውም። ዚክርና ኢባዳውም ትቀጥላለች። ጀመራት ጠጠር መወርወር መቀጠል ትችላለች። ቁርባን ማረድ ትችላለች። ምንም ችግር የለውም። ከዛ ተመልሳ እንግዲህ ቁሞ ተሆነ መካ ትመጣለች ጊዜ ጠዋፍ ታደርጋለች። ገና ከሆነ አንድ ቀን ወይ ሁለት ቀን ትጠብቀዋለች። ደግሞ ሲያልቅ ጠዋፍ አርጋ መሄድ ብቻ ነው፣ ሌላ ምንም ነገር የለው። የኡምራ ደግሞ መጀመሪያውንም ያው ተመካ ይወጣም ስራው፣ እዛው ሐረም ጠዋፍና ሳይ ነው። ያ ጠዋፍና ሳይን የተወሰነ ጊዜ ጠብቃ ጠዋፍ ታደርጋለች፣ ያልቃል ማለት ነው። እና ብዙ ጊዜ አራት ቀን አምስት ቀን የሚያስቸግር ነገር ሌላውን ስራ ትስሩ የሚል ነገር የለም ነው። ግን ምናልባት እንግዲህ አንዳንዶቹ በጣም የሚራዘምባቸው ሊኖሩ ይችላሉ። እንደገና ጊዜው እየተጠበበ ሲመጣ ጓደኛ ትቶ ሊሄድ የሚችልበት ሁኔታ ይደርሳል። እንደዛ ሲሆን ደግሞ ምንም ችግር የለም። ጠዋፉን ዋና ጠዋፈ ዚያራውን አድርጋ ከሆነ የሐጁን የስንብቱን ጥታውን ከመሄድ ትችላለች ማለት ነው። የመሰናበቻ ጠዋፍ ላዚም አይደለም። ጓደኛው ትተዋት የሚሄድ ከሆነ ወይም እነሱ እንደሚጉላሉ ከሆነ ችግር የለውም ትተው ትሄድ ብለዋል ረሱል አለይሂ ሰላም። እና ዋናው ጠዋፍ ግን እንደምንም ብላ በወቅቱ ማድረግ አለባት። ግን ይሄ ሁሉ አሁኑ አሁን የተራዘመ ጊዜ ነው። እኔ ብዙ ያስጠብቀኝ ይችላል ካለች ያኔ ደግሞ እንደ ዑዝር ይታይና በዑዝር መልኩ የሚፈቀድበት ሁኔታ ይመጣል ማለት ነው። ወሰደ ጊዜ ማስታገሻ ማዘግያ ታደርጋለች። ያ እንደ ማንኛውም ኖርማል ደሙ እስከሌለ ድረስ መስራት ትችላለች። ምንም ችግር የለውም። በመድሀኒትም ሆነ በተፈጥሮ እስከ ቆመ ድረስ ደሙ እስከሌለ ድረስ ችግር የለውም። ጦሙም ላይ እንደዛው ነው። ደሙ ከሌለ ያው ደሙ መኖሩ ነው የሚከለክለው። ደሙ እስከሌለ ድረስ ማድረግ ይችላሉ። በማንኛውም መልኩ ተቆመ ማለት ነው። ሌላው ከሐጅ ግዴታዎች አንጻር የተነሱ ነገሮች አሉ። ያው ብናወሳቸውም ያው ሰው ይጠቀማል። በመካከላቸውም ልዩነት ካለ ባለፈው ያው በአርካኖቹና በማዕዘንና በሱናዎቹ መካከል ያለው ልዩነት ያየ ነው። እርስ በርሱ ደግሞ ዋጅቦቹ ምናልባት ደረጃ ካላቸው ልዩነት ካላቸው፣ አዎ እንግዲህ አርካኖቹ አራት ናቸው እንደሚታወቀው የመጀመሪያው ኢህራም ነው። እዚያ ተመድበው ቦታ ኬላ ላይ ሲደረስ ኢህራም ማድረግ አለበት። ኢህራም ማለት ያ ወደ ሐጅ ስራ ገብቻ አለሁኝ የሚል ውሳኔ መስጠት አለበት ማለት ነው። ዑምራም ከሆነ ወደ ዑምራ ገብቻለሁኝ ማለት የመጀመሪያ በኔ በቀልቡ ማለት ነው በቃሉ መናገሩ ላዚም አይደለም፣ ያው ሱና ነው መናገር ይቻላል እዛ ላይ ማለት ነው። ግን በልብ የግድ ነው፣ የራም ሳያደርግ መግባት የለበትም ማለት ነው። አሁን እዚህ ቦታ ላይ ሐጅ ስራ ጀምር ያለሁ ዑምራ ስራ ጀምር ያለሁ የሚለውን በልቦ መወሰን አለበት ማለት ነው። በቃል የምልበል ካለ ይቻላል እዚህ ላይ ነብዩ በቃልም ብለዋልና ማለት ነው። ሶላት ጾም ላይ ግን በቃል አልተናገሩም፣ በልባቸው ብቻ ነው የወሰኑት። እና የመጀመሪያው ዋና ነገር ኢህራም ነው ማለት ነው። ኢህራሙ ቦታው ሌላ ነው፣ ግን ሽር መልበሱ ማለት አይደለም። ብዙዎቹ ኢህራም ሲባል ፎጣ መልበስ አድርገው ነው የሚረዱት። ፎጣ መልበስ አይደለም ኢህራም ይባለው የኢህራም የመግባት ምልክት ነው ፎጣ፣ እንጂ ኢህራም ማለት ውሳኔ ማለት ነው። ሀጅ ስራውን ጀመርኩኝ የአሁነ ስራውን ጀመርኩኝ የሚለው ኢህራም የሆነው ያን እሱ ጋር የተያያዙ ነገሮች አሉ። አልባሳት መቀየር ምናምን፣ ያ እንደ ግዴታ በዛ ደረጃ አይደለም የሚታየው ማለት ነው። ዋጅብ ነው እሱንም ማድረግ ይኖርበታል፣ ግን አርካን ከሚባሉት አይገባም ልብስ አርካን ውስጥ የለም ማለት ነው። ዋጅብ የሚለው ግን ዋጅብ የሚለው ይገባል። ያም ደግሞ የሚከለክለው ነገር ከለለ ማለት ነው። የሚከለክለው መልበስን የሚከለክለው ነገር ከለለ ነው፣ ካለ ይፈቀድለታል። ሌላ አማራጭ ካተ ሱሪውንም ለብሶ መስራት ይችላል ማለት ነው። የመጀመሪያው እሱ ነው። ሁለተኛው ያው ጠዋፈል ዚያራ ወይም ጠዋፈል ኢፋዷ የሚባለው ዋናው ጠዋፍ ማለት ነው። አረፋ ምላሽ የሚደረገው ሌላው። እዚው ጋር ጠዋፉን ሲያበቃ ደግሞ ሳይ የሚባል ሶፋና መርቧ መመላለስ ሶስተኛ ይሆናል። አራተኛውና ዋናው አረፋ ላይ መዋል ነው። አረፋ ላይ በአስረኛው ቀን ከዙሁር ጀምሮ እስተ መቅሪብ ድረስ ባለው ክፍለ ጊዜ ከቻለ ካልቻለ ደግሞ እስከሚቀጥለው ሌሊት እስተሚነጋም ድረስ ሌሊቱንም ጭምር መጠቀም ይችላል ማለት ነው። እና እነዚህ አራቱ ናቸው ዋና አስኳል የሚባሉት የሀጅ ስራዎች ማለት ነው። አልሀጁ አረፋ አረፋ መቆም የሀጅ ዋና መሰረቱ ቅጣቅጣትም አይጠግ ናቸው። አዎ እነዚህን ታጓደለ በቀላሉም አይጠገንም ማለት ነው። እነዚህ ነገሮች እስከሚያከናውን ድረስ የተከለከሉትን ነገሮች ሁሉ መጠንቀቅ ይኖርበታል። እነዚ የተከለከሉት ነገሮች ከመጡ እነዚህ ነገሮች ሳይጠናቀቁ ሀጁ ሊፈርስ ይችላል ማለት ነው እስከ ማበላሸት ድረስ በቀጣይ የምናየው ዋጅብ የሆነን የሀጅ ስነስርዓት ምናልባት ሰውየው ሀጅ ሲፈጽም የመጀመሪያው ሊሆን ይችላል ግዴታ የሆነው ሀጅ ይኖራል ከዛ በኋላ ያው ደጋግሞ ሁለተኛ ሶስተኛ የሚያደርጋቸው ተጠው የሆኑ ይኖሯሉ ግዴታ የሆኑ ማለት ነው ሀጅን ከጀመረ በኋላ መተው እንዴት ነው ማለት ጀምሮ በሆነ ሁኔታ ትቶት የሀጁን ስነስርዓት ወይ ወደ ሀገሩ መመለስ ወይ ዋጅባት ሐጅን ሳያሟላ ነው። ሩክኑ የግድ ነው ያው ይፈርሳል። ጀምሮ ከተወው ትርፍ ሐጅ ቢሆን ዋና ሐጅም ቢሆን ያው ጣያላሟላው መፍረሱ አይቀርም ማለት ነው። ዋጅባቶችም ቢሆን አውቆ መተው የለበትም። አታራስቻለሁ ማለት አይችልም። ምክንያቱም ሰዎች እየሰሩ እያየ ነው። ስለዚህ ዋጅባትንም ትቶ ከመጣ ከጓሏል። ሀጁ አይፈርስም ዋጅባትን በመተው ግን ይቀጣል ማለት ነው። እያንዳንዱ ዋጅባት ከተዋ አንዳንድ በግ ማረድ ይኖርበታል ማለት ነው። መልሶ ብዙ ርቆ ሳይሄድ ወዲያውኑ ሄዶ ካሟላ ችግር የለውም። ግን ሙሉ በሙሉ ትቶት ከመጣ ረስቶ መሆን አውቆ፣ ያው በግ ማረድ እዛው መካ ላይ ግዴታ ነው ማለት ነው። ከሱናው ጋር እየያዘ ለ አሁን አንዳንድ ሰዎች ከሰላት ጋም ስለሚያያይዙ ያው ግዴታ ሰላት ከጀመረ ማቋረጥ የለበትም። ሱናው ላይ ግን በተለያየ ምክንያት የሚያቋረጥባቸው ሁኔታዎች አሉ፣ ወይ ሌላ ሰላት ግዴታ ሰላት ሲመጣና። መጀመሪያ ኢባዳ ላይ ቂያስ አይደረግም። ኢባዳ ላይ ቂያስ ስህተት ነው። ኢባዳ ለራሱ ወጥ የሆነ መመሪያ አለው። አዎ፣ እና በሌላ ቀይሰ እንደዚህ ይደረጋልና እንዲ ቦታ በዚህ ቦታ እንዲላርገው በሚል አይከድም ማለት ነው። ኢባዳ አጠቃላይ ያው ተውቂፊ ይባላል። ቀጥታ እንደመጣ ነው የሚደረገው እንጂ በፊክር በሐሳብ፣ በጥናት፣ በምርምር የምታመጣው ኢባዳ የለም ማለት ነው። እና አንዳንዶቹ የዚህ አይነት ስሜት ያላቸው አሉ። መዛሂቦች ውስጥ ዝም ብለው ነሱ እያለ ነሱንም ሳያጣሩ በአስተያየት እንደዛ አርገህ በዚህ ቀይሰ ምናምኑ የሚባል ስህተት አለ። ሆዞ ኒመናሲከኩ የሚሉት እኮ ለዚህ ነው። ረሱል ቀጥታ እኔ የማደርገውን እንቅስቃሴ ከመነሻ እስከ መድረሻው ውረሱ ነው እንጂ ያሉት አስተያየት አድርጉ ብለው ክፍት አላደረጉ ማለት ነው። ስለዚህ የታዘዙትን ነገሮች በሩክንም ደረጃ የሆኑ በዋጅብም ደረጃ የሆኑ በሱናም ደረጃ የሆኑ በቻልከው መጠን ማድረግ አለብህ ማለት ነው። ያው አርካኖቹ ላይ ድርድር የለም። እነሱ ካልተሟሉ ተሟሉ ያው እንደሚፈርስለው ማለት ነው። ታቅም በላይ የሆነ ችግር ስለለ አደጋ ይደርሳል። ለምሳሌ ይታመማል፣ አንድ ሰው ሐኪም ቤት ይግባል። በመካከል ያ አይፈርስበትም። በተወሰነ የሰራውን ሰርቷል፣ የተረፈውን አላህ አፎ ሊለው ይችላል ማለት ነው። ተቁላ መስተጧዋትም ስለሆነ ግን ጦቢዒ በሆነ መልኩ አንተ በስንፍና በእንትን ታጓድልከው ተጠያቂ ነህ። የሚጠገነውን ትጠግናለህ። የማይጠገን ከሆነ ደግሞ ሀጁ ይወድቅና እንደገና ሌላ ሀጅ መተኪያ ያስፈልገዋል ማለት ነው። ውድ ተመልካቾቻችን በተከታታይ ከሐጅ ጋር የተያያዙ ጥያቄዎችን እያነሳን ቆይተናል። በዚህም ክፍል ላይ በተለይ ሴት እህቶቻችን ሐጅ ስነ ስርዓት ላይ ሐጅ ሲፈጽሙ በጣም ብዙ ጊዜ የሚያነሱት ችግር አለ። ያው ተፈጥሯዊ ነገር እነሱ ላይ ስላለ ተጨንቀው አስበው ከዒባዳቸው ሁኔታ ጋራ፣ ማለት ነው ዒባዳ ይጓደል ይሆን ያን ሲሆን ብሎ በማሰብ ማለት ነው በዚህ ክፍል እንግዲህ ጥሩ የሆነ መልእክት ጥሩ የሆነ መንገድ እና ምላሽ ማብራሪያ እንዳገኙ ተስፋ እናደርጋለን። በሚቀጥለው በሚቀጥለው ተያያዥነት ያላቸውን ሌሎች ሐጅ የሚፈጽም ሰው ማወቅ ያለባቸውን መሰረታዊ ነገሮች የምናነሳ ይሆናል። እስከዛው ወሰላሙ ዓለይኩም ወራህመቱላ ወበረካቱ